እየተጓዙ ነው እንግዲህ በሁለታቸው መቀራረብ የተጨናነቁት ሚኪና ሩትም እባካችሁ የሁለታቸውን መቀራረብ ሳሮን ስላልወደደች ልታስቆሙት ይገባል በማለት በገደም ዳሜ ለመናገር እየሞከሩ ነው። ነገር ግን ሁለቱ ልጆች በፍቅር አለም ውስጥ ከንፈዋል። ሰላም ጤና ይስጥልን ውድ ቻና ለቤተሰቦች እንደምናላችሁ፣ ዛሬ ደግሞ የህይወት መንገድን ክፍል አምሳ የምናይ ይሆናል። ዳዊትና ህይወት የፍቅር ጨዋታ እየተጫወቱ ነው። ሳሮን ትመጣና ድንገት ታያቸዋለች። ሴት የላከው ጅባ አይፈራም በማለት የያዘችውን ቦርሳ ህይወት ላይ ተወረወረባታለች። የዚህ ጊዜ ዳዊት ስሜቱን መቆጣጠር አልቻለም። ወደውኑ ተነስቶ ምን እያደረግሽ ነው? ከዚህ በኋላ ህይወት ላይ ብትደርሽባት በማለት ጉርቧንም ያንቃታል። ሳሮንም እኔ ላይ እጅን የምታነሳው ለአንዲት ገረድ ብለህ ነው ወይ አለች። እሷም እባክህ ልቀቃት በማለት ዳዊትን እንዲለቃት ታስደርጋለች። ወንድሟ ገልግላ ያተረፈቻትን ህይወት ተመልሳ ታንቃታለች። ፀጉሯን የሚይዛ እያሰቃየቻት ነበር። ልቀቂያት! ምንድነው ነው እያደረግሻለሹ? ይህንን ነገር እንደ ቀላል ላየው አልችልም በማለት ህይወትን ወደ ውጭ እንድትወጣ ያደርጋታል። ዳዊትም አይኗን ላለማየት ወደ ውጭ ይወጣል። የዚህን ጊዜ ዳዊት እኔ ላይ እጁን እንዲያነሳ አስደረግሽብኝ፣ ህይወት እገድልሻለሁ እያለች መዛት ጀመረች። ላም ድንገት በሚኪ ውበት ተማርካለች። አቤት ማማሩ! እሱን ብናገባማ የሁለት ቆንጆዎች ልጅ በጣም የሚያምር ነው የሚሆነው እያለች ለመስተፋቅር የሚሆን ቅጠሎችን እየፈለገች እና እየቀጠፈች ነበር። አባሳይተውኛል። ምን አይነት ቅጠል ነበር የሚሆነው በማለት ምርጫ ላይ ነበረች። ዳ ድንገት ቀና ስትልም ህይወትን በአሻጋሪ ተመልክታታለች። ይህን ጊዜ አይኔ ነው ውሸት ነው ማመን ተሳነኝ እያለች ከራሷ ጋር ስትነጋገር ነበር። ህይወትም በጉዞዋ መካከል ድንገት ያየችው አስደንጋጭ ነገር ያለ ይመስል እሪቷን አቀለጠችው። ከኋላዋ ዳዊት እየተከተላት ነበር። ከዛም ለምን ትሄጃለሽ? ምንም ቢሆን ቤቱን ትተሽ መሄድ የለብሽም ብቻሽን ልተውሽ አልችልም እያለ እጆቿን ይዞ ሲገለግላት ነበር። ሰላምም ባየችው ነገር ምን አይነት ትህትና ነው ግን፣ የእኔ ቢሆን ግድ አይሰጠውም ነበር እያለች ነው። ግን ምን ሆና ነው ምን አጋጥሟት ነው? በማለት ጥያቄዋንም አስከተለች። ታዲያ ከሳሮን ጋር እንደ ተጣላችም ዳዊት ይነግራታል። ህይወት ነይንጅ በሚል ሰዓት በእኔ ምክንያት እናንተ ስትጨቃጨቁ ማየት አልፈልግም፣ እኔ እዛ ቤት ጭቅጭቅ ሰልችቶኛል እያለችው ነው። ሰላምም ይች ሰይጣን ቁራጅ፣ ስንት ጊዜ አስጠንቅቂያት ሳበቃ ከክፉ ስራዋ የማትመለስ ከሆነ አሁንም ዋጋዋን እሰጣታለሁ በማለት እየዛተች ወደ ቤት እየሮጠች ትሄዳለች። የዚህን ጊዜ ህይወት እባክን ከሳሮን ጋር እሷ ሄዳ ልትጣላ ነው፣ ሰላም ትዕግስት የላትም ሄድና አስቁማት እያለችው ነው። ዳዊትም ሁሉንም ነገር ለእኔ ተዉ በማለት ከህይወት ጋር ወደ ቤት እየተመለሱ ነበር። ነገር ግን ፈጥና የደረሰችው ሰላም ነበረች። ድንገት ሳሎን ላይ ያገኘችው ሚኪን ነበር። ታለች ለቻች ሰው መሳይ ሾካካ ዋጋዋን ምሰጣት እያለች ወደ ውስጥ በምትገባበት ሰዓት ሚኪ ምን ሆነሽ ነው? በሰላም አይደለሽም እንዴ ይላታል። የዚህን ጊዜ ፍዝዝ ብላ መሬት ላይ ትወድቃለች። እንግዲህ ይህንን ለሲስተም ያደረገችው እንደሆነ ከድርጊቷ መረዳት ይቻላል። ታዲያ ወደ ወኑም ውሃ የደፋባት እና ከተኛችበት ትነሳለች። የለበሰችውንም ጫማው ልቃ ሳሮንን ጠፈጠፈቻት። የዚህ የዚህን ጊዜ ሚኪ እንደዛ አይነት ኮሚክ የሆኑ ሰዎች በጣም ይመችኛል፣ አይ ሰላም፣ ምን አይነት ልጅ ነሽ? እያላት ነበር። እሷም የልቧን ካደረሰች በኋላ ወደ ውጭ ተመልሳ ትወጣለች። ታዲያ የጫማዋ አጥፊ ተመቸሽ ወይ በማለት ሳሮንንም ሲያቃጥላት ነበር። አንተ ደግሞ ምን እያልከኝ ነው? በማለት ወደ ውስጥ ተው ትገባለች። ታሚ ከወደ ውጭ በሚመጣበት ሰዓት ህይወት እያለቀሰች እንደሆነ ይመለከታታል። ታዲያ ሳሮንን ምን አድርገሻት ነው? አሁን ደግሞ እየነፈረቀች ነው ይላታል። ገና አይደለም እንባ ደም ታለቅሳለች። ገና ምን አይተህ? ታሚም ያጠፋውትን እስከሆንኩ ድረስ እኔ ላይ የፈለገሽን ማድረግ ትችያለሽ። እባክሽ ህይወትን አታሰቃያት እያላት ነው። ምናልባትም እሷ ከሞተች ወደ አንተ የምመጣ ይሆናል። አንተ ደግሞ ጊዜህን ጠብቃለችው። አሚም ከዚህ ድርጊቷ የማታቆም ከሆነ ለወላጆቿ ሊናገር እንደሆነና እንደሚያጋልጣት ይነግራታል። የዚህን ጊዜ ቃል ገብተሃል፣ አታደርገውም አለች። ሰዎችን የሚጎዳ ከሆነ ቃል ሊፈርስ ግድ ይለዋል አላት። ታዲያ በገንዘብ መደራደርም ጀመረች። መቶ ሺ በቃሃል ምን ያህል ነው የምትፈልገው እያለችውም ነበረ። መቶ ሺ ብር ምን አለው አላት። እንደውም እኮ ከጀርባ የምትሰራውን እኔም አውቃለሁ ቤት እየሰራህ እንደሆነ ሁሉንም ነገር ጠንቅቄ ደርሽበታለውኝ ልክ አንተ ከእኔ ጀርባ እንደምትሄድ ሁሉ እኔም ከጀርባ ያለውን ታሪክ አውቃለው አለችው። እኔ እኮ ገና ካርታና ፕላን እያወጣው ነው እንጂ ሌላ የሰራሁት የለም፣ ይህንንም ቢሆን የራሴ ማድረግ እችላለሁ። አሁንም ቢሆን ቤቱን የምትፈልገው ከሆነ አርፈ ተቀመጥ አለችው። ከዚህ መጥፎ ድርጊቶች ግን መቼ ነው የምትቆጠቢው? አላትሳሚም እናንተ ናችሁ እድሜ ለእናንተ እንደዚህ ክፉ እንዲሆን አደረጋችሁኝ እያለች ነበር ካሚም አንቺ በቃ መለወጥ ስላልቻልሽ እኔ ፍች ፈልጋለሁ ይላታል። እንደዚህ ጥባጥቤ ስትጫወትብኝና በኔ ላይ ሌላ ሴት ስትደርብብኝ ኖረህ አትሄዳትም አለችው። ካሚም እሺ ምን ላድርግ ወይ ጸባይሽን አስተካክያላት። እንደውም ህይወትህን ገሀነብ አድርገዋለሁ አለችው። እሺ እኔስ በጥፋቴ ነው ህይወትን ግን አታስቀት። እንደውም ካደረገች ብኝ አንጻር ያደረግኩት በጣም ትንሹን ነው። በጣም በድላኛለች እያለች ነው የይቅርታ ልብ ከሌለሽና ሀሳብ ሽን ካልቀየርሽ በቃቸው በማለትም ትቷት ወጥቷል። የዚህን ጊዜ ሳሮን ህይወቴን ጢባ ጢቢ ከተጫወጥ ግብኝ በኋላ አትሄዳትም እያለች ብቻዋን በንዴት እየፎከረች ነበር። ሚኪ ለሩት የፍቅር መግለጫ አበባ ይዞ በር ላይ እየጠበቃት ነው። እሷ ስትመጣ እየትሄደች ነው? በማለትም ይጠይቃታል። ወደ ቤተሰቦቿ እንደ ሄደች ትነግረዋለች። ሚኪም በበኩሉ ሰላም ወደ ቤት እንደመጣችና ሳሮንን በጫማ ጥፊ እንደመጣቻት ይነግራታል። የዚህን ጊዜ እሷ ኮናት ለሳሮን መድኃኒቷ በጣም እኮ ነው የምትመቸኝ እያለች እየተሳሳቁ ነበረ። ለምን ወካ አናደርግም? በማለትም የያዘውን አበባ አበርክቶላት ይሰማታል። የዚህን ጊዜ በአሻጋሪ ዳዊትና ህይወት ይመለከታሉ። እነዚህ ደግሞ ምን እያደረጉ ነው? አለ ዳዊት። አይ ባላየለፋቸው ተዋቸዋለች ህይወት የሁለታቸውን መቀራረብ እንዳልወደደው ለህይወት ይገልጽላታል። በቃ ሩት ማለት እኮ ትልቅ ሰው ነች፣ አሁን ህፃን አይደለችም። ተዋት አለችው። በቃ አንቺ ካልሽ ሁን። ለማንኛውም ግን አንቺ ደህና ነሽ፣ እኔ ደህና ነኝ። እያሳሰበኝ ያለው የሩት ጉዳይ ነው አለችው። ችግር የለውም ከአስራ አምስት ቀን በኋላ እናቴ ቤት ይዣት እሄዳለሁ እያለ ነበር ሳሚ ለህይወት ከዳዊት የፍቅር ጥያቄ እንደቀረበልሽ ሰምቻለሁ ይላታል። የዚህን ጊዜ ህይወት አያገባህም አለችው። ትክክል ነሽ። ከዚህ በኋላ ድጋሚ የኔ ማድረግ ባልችልም፣ ግን ስህተት ውስጥ ስትገቢ ማየት አልፈልግም። እባክሽን ትጎጃለሽ እያላት ነው። በምን ሞራልህ ነው እኔን ለመምከር የምትጋጋጠው? አንተኮ ልጅህን እንኳን ፈልገ ማግኘት ያልቻልክ ልፍስፍሱ ነህ። አለችው። ለማንኛውም ግን ጉዳይህን ከጨረስክ ወደ ውስጥ መግባት ትችላለህ። ሰማለህ አንተን የምሰማበት ጊዜ የለኝም አለች ሳሚም የዚህ ቤት ስቃይ ተመችቶሻል ማለት ነው እያለ ትቷት ወደ ውስጥ ይገባል ህይወትም ደፋር እሱ ጥሩ ሰው ይመስል ሌሎቹን ለመምከር ይጣጣራል እያለች ብቻዋን እያወራች ነበር ዳዊት ከወደ ውጭ ሲገባ ሩት ከፍቶት ትመለከተዋለች ምን ሆነ ነው ወንድሜ ከሳሮን ጋር ተጣላ እንዴ የሳሮን ነገር ተዩ ወይ አስረን ጸበል መውሰድ ይኖርብናል ሚኪም ሳሮን ግምን ሆና ነው፣ ከበፊቱ ተለውጣብኛለች አለ። የዚህን ጊዜ ዳዊት አንተ እንኳን ትናንትና መጥተህ የሳሮን ክፋት ታይተዋል። ሩትም አሁንም ህይወት ናታደል ችግሯ። አዎ እሷን ስታይ በጣም ደሟ ይፈላል። ከሷ ምን አይነት ነገር እንዳየች አላውቅም አለችው። ካልሆነ እዚህ ቤት ትውጣ። እኔ የሚወሰድኩት አማራጭ እሱ ነው። ለትንሽ ጊዜ ጠብቁኝና ሶስታችንም እናት ቤት እንሄዳለን አለ ዳዊት። ሩት እኔ መሄድ አልፈልግም እዚህ ነው መቆየት የምፈልገው አለችው። ታዲያ ዳዊትም አንቺም እኮ የሳሮን ጓደኛ ነሽ ይላታል። ሩትም እንዴት ከሳሮን ጋር ልታወዳደረኝ ትችላለህ? አለችው። ሚኪ በጣም እንደተቀየረችበት እና አሁን ከቀድሞ ባህሪዋ አውሬ የሆነች እንደመጣች ይገልጽላቸዋል። ዳዊትም ከዚህ በፊት ከስራ ቦታዋ እንደሄደና ምንም አይነት የተለየ አዲስ ነገር እንዳላገኘ ወደፊት ደግሞ ህይወትን ታጠቃታለች በማለት ስጋት ላይ እንደሆነ ይገልጽላቸዋል። ሩትም በተለይ አንተና ህይወት አንድ ላይ ስታይ ነው ደሞ የሚፈላው፣ ለትንሽ ጊዜ እንኳን ብትለያዩ ምን አለበት አለችው። እንደዚህ ነው እንዲህ የወሰድሽው መፍትሄ አላት ዳዊትም ሚኪም በበኩሉ መለያየት እንዳለባቸው ምክረ ሀሳቡን ያመጣል። ታዲያ ይዝን ጊዜ ላስብበት እያለ ነበር ዳዊት። ህይወት ብቻዋን እየተከዘች ባለችበት ሰዓት ሩት ምጣና የዳዊትን የፍቅር ጥያቄ ተቀበልሽው አይደለ? አዎ ተቀብየዋለሁ። ምክንያቱም ዳዊት ሲጎዳ ማየት አልፈልግም። ፍቅር ደግሞ አስበሽውና ተዘጋጅተሽበት የሚሆን ነገር አይደለም እያለች ለማስረዳት እየሞከረች ነው። ሩትም በበኩሏ መሆን የለበትም በጭራሽ አቁሙት፣ እያለች አሁንም በግልጽ ባትናገርም ሁለታቸው በፍቅር እንዳይቀጥሉ እየተናገረች ነው። የማንቀጥልበትን ምክንያት በግልጽ እንድትናገር ህይወት ብታስገድዳትም ሩት ግን ችግሩ እኮ በግልጽ ስለማል ነግርሽ ነው ብላ ታለች ሩት። ይዝን ጊዜ ችግሩ ዳዊትን ትጎዳዋለች ብለሽ አስበሽ ከሆነ መቼም ቢሆን ዳዊትን አልጎዳውም። ስለ እኔም አታስቢ እያለቻት ነው። ታዲያ በመጨረሻም እኔ ማበዴ ነው በቃ በማለት ትታት ሄዳለች። ህይወት እየተጨናነቀች ነው። እኔ እናንተ አንድ ላይ በፍቅር እንድንሆን አትፈልግም፣ እሩት ጉዳዩ ግን ምን እንደሆነ አልገባኝም። በግልጽ መናገርም አትፈልግም። እኔ ጋም እንደዛው ናት። ለምን እንደሆነ አልገባኝም። ለማንኛውም እደውልልሻለሁ፣ አንቺ አትጨናነቂ በማለት ተሰናብቷት ይወጣል። ሰላም ከግቢ በመውጣት ካራት እየተለማመደች ባለችበት ሰዓት ሩት ትመጣ ና ምን እያደረግሽ ነው ደግሞ አይነሽን ስለምን ጨፈንሹ አለቻት ሴት ነሽ እንዴ ሴት ከሆንሽ እንኳን ምንም ቢሆን ከኔ አትፈልጭም አለቻት ሰላም እንግዲህ በባህሪዋ ራሷን መቆለልና ለራሷ ከፍ ከፍ ያለ ዋጋ መስጠት የተለመደ ባህሪዋ ነው አይኗን ካሰረችበት ሻሽ ገለጥ ስታደርግም ፊቷ ላይ የቆመችው ሩት ነበረች አንቺ ነሽ እንዴ ቆምሽው? አለቻት ስለሚኪ ውበትም አንስታ አደነቀችላት። እንዴት አባቱ ነው የሚያምረው! ትናንትና ሳሮንን ልበቀል ከቤት ስመጣ እሱን ነበር ያገኘት። ድንገት ሳየው በውበቱ ተማረኩኝና ፈዝዤ የወደኩ አለቻት። ታዲያውን እሱን ላለ ማየት ነው ወይ አይንሽን የጨፈንሽው? አለቻት። ከዚህ በኋላ ሳሮን ልበቀል በሚመጣበት ድንገት ሳየው እንዳልወድቅ እየተለማመድኩኝ ነው። ደግሞ ዋጋዋን ነው የምንሰጣት። ህይወትን ተይረፊ አታስቀያት ብላት አልሰማኝ ብላለች አለች። የዝን ጊዜ ሩት፣ አዎ በደንብ ተበቀያት። ሰላምም፣ ምነው ነው የግል ጉዳይ አለሽ እንዴ? መቼ መቀኛ ከሩቅ አይመጣም። ፍቅረኛሽን ቀምታብሽ እንዳይሆን አለቻት። አይ፣ እንደዛ ሳይሆን በህይወት ጉዳይ እንድትበቀያ ትፈልጋለሁ አለች። ሩትም ተሰናብታት ወደ ቤቷ ስትመለስ፣ እኔም ወደ ልምምዴ ልመለስ እያለች ያኑ ካራቴዋን እየተለማመደች ባለችበት ሰዓት ወዲያውኑ ሚኪ ይመጣል። ድንገትም ስታየው በውበቱ ፈዛ፣ አሁንም ፌንት ነቅለ ወድቃለች።